ሰላም ጤና ይስጥልኝ፣ የቡታ ጅራቲው ተካታዮች በደቡብ ኢትዮጵያ ክልል ጌዲዮ ዞን ያለመንጃ ፍቃድ እያሽከረከሩ ሰርግ ላይ የነበሩ ሁለት የአንድ ቤተሰብ አባላት ላይ የሞትና በ12 ሰዎች ላይ የአካል ጉዳት ያደረሱት የእርጋ ጨፌ ወረዳ አስተዳዳሪ በገደብ ቅጣት ተለቀቁ። አደጋው የደረሰው በዞኑ የእርጋ ጨፌ ወረዳ አፉር ሳወራቢ በተባለ ቀበሌ ታህሳስ 13 2017 ዓ.ም ብረት ለልምምድ ብለው ያለመንጃ ፍቃድ የመንግስት ተሽከርካሪ እያሽከረከሩ በነበሩት የወረዳው ዋና አስተዳዳሪ አቶ ተስፋዬ ሚንጁ መሆኑን የሟቹ ቤተሰብና የጌዲዮ ዞን ፍትህ መምሪያ ለቢቢሲ ተናግሯል። በተሽከርካሪ አደጋው የሶስት ልጆች እናት የሆኑት ወይዘሮ ገነት ንጉጆ የተባሉ ባለቤታቸውና ወይዘሮ እዲኮ ዲቃዶላ የተባሉ ለእናታቸው የሞቱባቸው አቶ ኩራባቸው ሞሮማ ላያቸው ላይ ነው የወጣባቸው በማለት ስለ አደጋው ተናግሯል። በወረዳው በአሽከርካሪነት የተቀጠሩ አንድ ሰራተኛ አስተዳዳሪው ለልምምድ ብለው ጋቢና ሹፌራቸውን አስቀምጠው ለማሽከርከር እንደወጡ የተናገሩ ሲሆን፣ ተሽከርካሪው ሰርግ ላይ ድንኳን ውስጥ የነበሩ እድምተኞች ውስጥ ዘሎ ነው የገባው ብለዋል። ተከሳሹ ስምንት ዓመት እንደተፈረደባቸው የሚናገሩት የሟች ቤተሰብ ነገር ግን ስለመለቀቃቸው ከሰዎች እንደሰሙ ለቢቢሲ ገልጸዋል። የወረዳው ሰራተኛ የቀድሞ አስተዳዳሪውም ስለመለቀቃቸው በአይናቸው ማረጋገጣቸው ለቢቢሲ ተናግረዋል። በጣም ነው የምናዝነው ሲሉ ለሰሙት ዜና ምላሽ የሰጡት ቤተሰብ እስካሁን ወጥተንም አናውቅም፣ ሀዘን ላይ ነው ያለ። ነው የአንድ ሰው ህይወት ብቻ አይደለም፣ ሁለት ሰው ከአንድ ቤተሰብ ማጣት ማለት ትልቅ ሀዘን ነው ብለዋል። አቃቢ ሕግ የወረዳውን አስተዳዳሪ በችልተኝነት የሰው ህይወት ማጥፋትና በችልተኝነት የአካል ጉዳት ማድረስ የሚሉ ሁለት ክሶችን ማቅረቡን የዞኑ ፍትህ መምሪያ ኃላፊ አቶ ብዙ አየው ዘውዴ ለቢቢሲ ተናግሯል። በዚህም ተከሳሹ ጥፋተኝነቱ መማመኑ ፍርድ ቤቱ የካቲት 28 2017 ዓ.ም የመነሻ ቅጣት የሆነውን የ8 ዓመት እስራትና የ130 ብር የገንዘብ ቅጣት ብይን መስጠቱንም ገልጿል። ተከሳሹ ያቀረቧቸውን ሰባት የቅጣት ማቅለያ ሀሳቦች ፍርድ ቤቱ በመቀበል ቅጣቱን ወደ ሶስት ዓመት ከሰባት ወር እስራት ስለማውረዱን አክለው ተናግሯል። ይሁን እንጂ ይህን ቅጣት ፍርድ ቤቱም በማገድ ተከሳሹን የሁለት ዓመት የገደብ ቅጣት በመስጠት እንዳሰናበተው አስታውቀዋል። መጋቢት 5 2017 ዓ.ም ለመጨረሻ ውሳኔ የግራ ቀኝ የቅጣት አስተያየት የቀረበለት ፍርድ ቤቱም የወንጀል ሕጉ 192 መሰረተ ማድረግ የሁለት ዓመት የገደብ ቅጣት ብይን መስጠቱን ኃላፊው ለቢቢሲ ተናግሯል። በወንጀለኛ መቅጫ ሕጉ ለፍርድ ቤት ከወንጀሉ ክብደትና ቅለት እንዲሁም የሥነ ሥርዓት ሕጉ ከሚፈቅደው አግባብ ሊገድብ ይችላል የሚል የተሰጠ ስልጣን አለ። በመጨረሻም ያንን ቅጣቱን ማረሚያ ቤት መግባት ሳያስፈልግ በሁለት ዓመት የገደብ ቅጣት ውስጥ ውጪ ሆኖ ይጨርስ የሚል ብይን ሰጥቶታል ሲሉ ስለ ፍርድ ቤቱ አብራርተዋል።